ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያ መስዋዕተ ቅዳሴን እንደሚያቀርቡ ተገለጸ። አዲስ የተመረጡት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሐዋርያዊ መሪነት የመጀመሪያ መስዋዕተ ቅዳሴን በመጪው ግንቦት አስር እንደሚያቀርቡ ተገልጿል። ርዕሰ ሊቃነ ጳጳሳቱ የካቶሊካዊት ቤተ ክርስቲያን ከፍተኛ የሐዋርያዊ መሪነት አገልግሎታቸውን የሚጀምሩት በቅዱስ ጴጥሮስ አደባባይ እሁድ ግንቦት አስር ቀን 2017 ዓ.ም ከጠዋቱ በአራት ሰዓት ላይ በሚያቀርቡት መስዋዕተ ቅዳሴ መሆኑን የቅዱስ መንበር መግለጫ አስታውቋል። በመጀመሪያዎቹ ሶስት ሳምንታት ከካርዲናሎች ጋር እንደሚገናኙ፣ በቅዱስ ጴጥሮስ ባዚሊካ ሰገነት ላይ ሆነው ወደ እመቤታችን ቅድስት ድንግል ማርያም የሰማይ ንግሥት የሚቀርበውን ጸሎት እንደሚመሩ ና ከዓለም አቀፍ የዜና ተቋማት ጋር እንደሚገናኙ ተጠቁሟል። በመቀጠልም ከዲፕሎማሲ ልኡካን ኃላፊዎች ጋር እንደሚገናኙ፣ ከረፋዱ አራት ሰዓት ደግሞ በቅዱስ ጴጥሮስ አደባባይ የሚቀርበውን የሐዋርያዊ መሪነት ስልጣን መጀመሪያ መስዋዕተ ቅዳሴ እንደሚመሩ የቅዱስ ጳውሎስ ጳጳሳዊ ባዚሊካ ተግባራዊ ኃላፊነት እንደሚረከቡ የቅድስት መንበር መግለጫ አስታውቋል። በተጨማሪም ቅዱስነታቸው የመጀመሪያውን ጠቅላላ ሳምንታዊ የትምህርተ ክርስቶስ አስተምሯቸውን እንደሚጀምሩ፣ ቅዳሜ ግንቦት 16 ቀን 2017 ዓመተ ምሕረት ከቅድስት መንበር ከፍተኛ ጳጳሳዊ ጽህፈት ቤትና ከቫቲካን ግዛት ሰራተኞች ጋር እንደሚገናኙ፣ እሁድ ግንቦት 17 ቀን 2017 ዓመተ ምሕረት ወደ እመቤታችን ቅድስት ድንግል ማርያም የሰማይ ንግስት የሚቀርበውን ጸሎት አድርሰው የቅዱስ ዮሐንስ ላተራን ጳጳሳዊ ባዚሊካና የታላቋን እመቤታችን ቅድስት ድንግል ማርያም ጳጳሳዊ ባዚሊካ ሐዋርያዊ ኃላፊነት እንደሚረከቡ የቅድስት መንበር መግለጫ አስታውቋል። ርዕሠ ሊቃነ ጳጳሳት ሌዮ 14ኛ ቀጠሮቹን ከመያዛቸው ወይም ውሳኔዎችን ከማድረጋቸው በፊት ለተወሰነ ጊዜ የማሰላሰል የመጸለይና የመወያየት መብት እንዳላቸው ቫቲካን ዜና ዘግቧል።